ሰራዊት የህዝባችን ብሶት የወለደው ጀግናዊ የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ተቆጣጥሮታል። ሰላም ጤና ስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የይህም ነበር መሰናዷችንም ቀኑን አስመልክተን ስለ ግንቦት ሃያ 1983 እናወራለን። ግንቦት ሃያ 1983 ዓ ም አዲስ አበባ ምን ትመስል ነበረ? በተለይም ደግሞ በቤተ መንግሥት አካባቢ ያሉ ነዋሪዎች እንዴት አድርገው ለውጡን ተቀበሉት? በለንደን ስለነበረው ድርድርና በወቅቱ የነበረው የኢትዮጵያ ጦር ሰራዊት አሳዛኝ ብተናም ከግንቦት ሃያ ጋር የተያያዙ ሌሎች ጉዳዮችንም የምናነሳ ይሆናል። እንዴት ነው እናንተ 1983 ዓ ምህረትን በደንብ ታስታውሱታላችሁ? የት ነበራችሁ? በምን አይነት ሁኔታ ውስጥ ነበራችሁ? ብታጋሩን ደስ ይለናል። ለትውስት እምትነግሩን ማንኛውም ከግንቦት ሃያ ጋር የተያያዘ ሐሳብ ካላችሁ ኮመንት ስር ልታስቀምጡልን ትችላላችሁ። እስከ መሰናዷችን ፍጻሜ ድረስ አብራችሁ እንድትቆዩ ነው የምንጋብዘው። ቻናላችንንም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በአክብሮት እንጠይቃለን።